የሻተር በር አይነቶች፦ ጋልቫናይዝድ ሻተር፣ ሜታል ሻተር፣ አርሞኒካ ሻተር፣ መረብ ሻተር፣ ግሪል ሻተር፣ ወንፊት ሻተር፣ ክፍት ክፍት ሻተር፣ ፕላስቲክ ሻተር። ጋልቫናይዝ ሻተር ጋልቫናይዝ ሻተር ቀለም የማይፈልግ የማይዝግ ነው። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። ሙሉ ለሙሉ ድፍን ነው። በስፕሪንግ አጋዥነት በእጅ በሚጎተት እና በኤሌክትሪክ በሚሰራ መገጠም ይችላል። ሜታል ሻተር ሜታል ሻተር ቀለም የሚቀባ በጊዜ ሂደት የሚዝግ ነው። በየጊዜው ቀለም መቀባት ይፈልጋል። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። ሙሉ ለሙሉ ድፍን ነው። በስፕሪንግ አጋዥነት በእጅ በሚጎተት እና በኤሌክትሪክ በሚሠራ መገጠም ይችላል። አርሞኒካ ሻተር አርሞኒካ ሻተር በርብራብ ብረት መሐል መሐል ላይ በቼ ተሠርቶ ወደ ጎን የሚሰበሰብ የሚዘረጋ የሻተር አይነት ነው። መሃል መሃሉ ክፍት ነው። ፕላስቲክ ሻተር ፕላስቲክ ሻተር ከፕላስቲክ ሞልድ የተሠራ ነው። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። ሙሉ ለሙሉ ድፍን ነው። በስፕሪንግ አጋዥነት በገመድ በሚጎተት እና በኤሌክትሪክ በሚሠራ መገጠም ይችላል። መረብ ሻተር መረብ ሻተር ቶንዲኖ ብረት በማጣጠፍ የሚሠራ ነው። ቀለም ይፈልጋል። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። መሃል መሃሉ ክፍት ነው። በስፕሪንግ አጋዥነት በእጅ በሚጎተት እና በኤሌክትሪክ በሚሠራ መገጠም ይችላል። ግሪል ሻተር ግሪል ሻተር ቶንዲኖ ብረት በመረብረብ የሚሰራ ነው። ቀለም ይፈልጋል። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። መሃል መሃሉ አራት ማዕዘን ክፍት ነው። በስፕሪንግ አጋዥነት በእጅ በሚተት እና በኤሌክትሪክ በሚሰራ መገጠም ይችላል። ወንፊት ሻተር ወንፊት ሻተር ቀለም የሚቀባ በጊዜ ሂደት የሚዝግ ነው። በየጊዜው ቀለም መቀባት ይፈልጋል። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። መሀል ባህሉ ትንሽ ቀዳዳ ያለው ወደ ውስጥ የሚያሳይ የሚያሳይ ነው። በስፕሪንግ አጋዥነት በእጅ በሚጎተት እና በኤሌክትሪክ በሚሰራ መገጠም ይችላል። ክፍት ክፍት ሻተር ጋልቫናይዝ ሻተር ሆኖ መሃል መሃል ላይ አራት ማዕዘን ክፍተት ያለው ነው። ቀለም የማይፈልግ የማይዝግ ነው። ወደ ላይ የሚጠቀለል፣ ወደ ታች የሚዘረጋ ነው። ሙሉ ለሙሉ ድፍን ነው። በስፕሪንግ አጋዥነት በእጅ በሚጎች እና በኤሌክትሪክ በሚሰራ መገጠም ይችላል።